የአብይ ጾም ስምንተኛ ሳምንት የሕማማት መባቻ ሰንበት ነው። ሆሳህና በተለያዩ ዓለማት ያሉ ክርስቲያኖች በልዩ ልዩ ሁነቶች ያከብሩታል። በሀገራችንም እንዲሁ። በዓሉ የኢየሱስ ክርስቶስ ጌትነትና አዳኝነት በስፋት የሚሰበክበት እንደሆነ ይነገራል። ኦግዚዮ አድንሶ፣ ኦግዚዮ ሰርህሶ። ኦግዚዮ አድንሶ ማለት አቤቱ አድነና አቤቱ አድነን ማለት ሲሆን ኦግዚዮ ሰርህሶ ማለት ደግሞ አቤቱ ጎዳናችንን አቅናልን አንድም ፍጡነ ሰር ፍኖተነ ጎዳናችንን አቅላልና ማለት ነው። እንግዲህ ጎዳናን የሚያቀና እርሱ ራሱ ጎዳና የሆነ ራሱ መንገድ የሆነ የባህሬ አምላክ ኢየሱስ ክርስቶስ ስለ እርሱ የተነገረ ቃል ነው ማለት ነው። በአጭር ቃል ሆሳይና መድኃኒት ማለት ነው። መድኃኒት የተባለው ደግሞ ክርስቶስ ነው። ከኢየሱስ ክርስቶስ አበይት በዓላት መካከል አንዱ የሆነው ሆሳዕና መጽሐፍ ቅዱሳዊ መሠረት ያለው ሃይማኖታዊ ክዋኔ የሚታይበት ነው። ፋጌ የምትባል መንደር አለች፣ ከደብረ ዘይት ተራራ አጠገብ ያለች ናት። ጌታ ወደዚያች ቦታ ደቀ መዛሙርቱ ጋር አብሮ መጣ። እዚያች ቤተ ፋጌ ጋር ሲደርስ በውስተ ሀገር ዘቅድሜ ክሙ ወትረክቡ እድግተ እስርተ ምስለ ኋላ ሁለት የታሰሩ ታገኛላችሁ። እነዚያን የታሰሩትን አህዮች ፈታችሁ አምጡልኝ ብሎ ጌታ ወደ መንደር ላካቸው። ሁለቱን ደቀ መዛሙርት ሁለቱን አህዮች ይዘው መጡ፣ ፈተው አመጡ ማለት ነው። ቅዱስ ያሬድም ይሄንን ፍትዎ ዋምፅ ወሊተ ፍትዎ ወምፅ ወሊተ እያለ ይዘምርላቸዋል ማለት ነው። እንደ አስተምህሮ ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም እስኪደርስ ድረስ ብዙዎች በምስጋና አጅበውታል። የዘንባባ ዝንጣፊ ይዘው ሆሳና በጌታ ስም የሚመጣ የተባረከ ነው እያሉም ተከትለውታል። ምሳሌና ትርጓሜው እንዲህ ይብራራል። እዚያ የነበሩት የጌታ ደቀ መዛሙርት ልብሶቻቸውን አወለቁና አህያዎቹ ላይ ጎዘጎዙለት፣ አህያዎቹ ጀርባ ላይ ጎዘጎዙለት፣ እሱ ከመቀመጡ በፊት አስቀድሞ ማለት ነው ይህ ማለት ምን ማለት ይመስልሃል? የማትቆረቁር የምትመች የማትሰለች ህገ ወንጌልን ሰራህልን ሲሉ የማይቆረቁር ልብስ ወራሃኑ አልባ ሲሆሙ ልብሳቸውን አውልቀው እዚያ ላይ ጎዘጎዙለት ማለት ነው። አንድም የአህያዊቱን አካል ለመሰውር ነው። አየ አንተ ከባቴ አበሳ የሰውን ነውረ ኃጢአት የሰውን ነውረ ጌጋ የምት የምትሰውር ነ ሲሉ ልብሳቸውን አውልቀው አህያዊቱ ላይ ጎዘጎዙለት ይላል ይውል ከእስር ስንመጣ ታሪኩ የክርስቶስን አዳኝነት የክርስቶስን ሌልና የክርስቶስን ቅዱስና የክርስቶስን ፍጹም የባህርይ አምላክነት በእያንዳንዱ ድርጊት ላይ የሆሳዕናው ክንውን ላይ የሚገልጽ ነው ማለት ነው። ዘንባባ የደስታ ምሳሌ የደስታ ምልክት ነው፣ የመዳን ምልክት ነው፣ የተስፋ ምልክት ነው። አየህ ይህን ሁሉ የሚገልጽ ነው። እንደገና ዘንባባውን ራሱን ስታየው፣ ዘንባባው ጫፉ እሾሃማ ነው። ይህን ይዘው ለክርስቶስን የተቀበሉበት ምክንያት ርኅሩህነ ቸርነህ ማሐሪ ነህ፣ ይቅርባይ ነህ። ነገር ግን ትምህርተመዊ ትምህርታሃይ ኃይልም ድልም መንሳት የባህር ነው ሲሎ ነው። ሆሳዕና የሰላም ምልክት፣ የደህንነት ምስክርም ነው። የቀደመውን ዘመን መነሻ በማድረግ ዛሬም ቤተክርስቲያን የዘንባባ ዝንጣፍ ይዛ ሰላምን ታውጃለች።